ጋይስ እንዳው አትቀየሙኝና እኔ ከሰፈር የሚወጣው ሙዚቃ ቢቆም ደስ ይለኛል። ምክንያቱም አማራው ሙዚቃ ሲያወጣ ሞግዜር እና ክላሽ ይዞን ቡርን ቡር ይላል። ኦሮሞ ሙዚቃ ሲያወጣ በዱላ ነው እ ደቡብ ምኔት ሙዚቃ ሲያወጣ አንካሴ ይዞ ነው፣ በአንካሴ ነው። ትግሬው በከበሮ ነው እ አፋሩ እ ሶማሌው በጩቢና በአንካ በጎራዴ ነው። እስኪ እስኪ ወደ ጋምቤላ ላይ ሄዱ፣ በቀስት ነው ሙዚቃ የሚያወጡት። እኔ እኔና ኢትዮጵያ ግን በመሀል ጨንቆናል ጨንቆናል። እስከ መቼ ነው እንደዚህ ተጨናንቀን የምንኖረው? አረ የመንግሥት ያለ ይቁም። በቀስ ትንንሽ ሰዎች

ወደህ ያኛል ብለህ አረባት ልጅሽጠ የስገደለ ያለው ወይ ወስዳ ቀሩላትጸ ሰዎች ግራ የተጋቡ ልጅ እዛ ጋ የተቀመው መራፍ ሀያ ሶስት ቁጥር ዘጠኝ ላይ ያለው በምድር ላይ ማለንም አባት ብላችሁ አትጥሩ፣ አባታችሁ አንድ ነው እሱም የሰማዩ ነውና ብሏል። ልብ በይ። እግዚአብሔር አባት እስከሆነ ድረስ እንደ መጽሐፍ ቅዱስ አገላለጽ ልጅ የምንሆን ደግሞ ባሪያ ማሪ የምንሆን ያስይዛል። ከዛ ውጭ ምንም ሌላ ትርጉም የለውም ማለት ነው። በዮሐንስ ወንጌል መራፍ አስራ ሁለት ቁጥር አርባ አራት ላይ እንድታይ ኢየሱስም ጮኸ፣ እንዲህ ማለ በእኔ ማመናቸዋል አለ ኢየሱስ ባላከኝ ማመኑ ነው እንጂ በእኔ አይደለም አለ። ከዚህ በላይ ኢየሱስ ቆይ ምን ይበል? በዮሐንስ ወንጌል ላይ በመራፍ ሰባት ቁጥር ሀያ አንድ ላይ ቅድም ስታዝ ነግሮች ነበር ምንድን ነው የምለው በሰማያት ያለውን የአባቴ ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ የምለኝ አንድ ሰውን እንኳን ወደ መንግሥተ ሰማያት አይገባም አለ። በዚያን ቀን አለበቂያ ብዙዎች ጌታ ሆይ ጌታ ሆይ በስመ ትንቢት አልተናገርነ ምን በስም አጋንንትን አላወጣነ ምን በስም ብዙ ተአምራትን አላደረግነ ምን ይሉኛል። የዛን ቀን ከቶ አላውቃችሁም እናንተ አመፀኞች፣ ከኔ ራቁ ብዬ ምስክርባቸዋል። ማን ነው ይህን ያለው? ኢየሱስ ነው። ለወደፊት የምከሰት ነገር ነው፣ ትንቢቱ ማለት ነው። በቂያማ ቀን ኢየሱስ እናንተ አመፀኞች አመፅ ብሎ ማለት ስ ምን ል ቃሉ ምን ል እንደምከብድ ማለት ነው። የዛን ቀን እንደዛ ብዬ ምስክርባቸዋለሁ። ዛሬ አንድ ክርስቲያን አንተ አመፀኛ ነብባል መቼም አይቀበልም። ነገር ግን ኢየሱስ በአንድ መቱ አመፀኞች ብዬ ምስክርባቸው አለባል። ኢየሱስ አምላክ ነው የተባለው ኢየሱስ ለምሳሌ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰራ ስለሚታይ ከራሴ ምን ማድረግ አይቻለኝም ብሏል። አይ አንተ እኮ ከራስን ማድረግ ትችላለህ ብሎ ማለት ደግሞ አይ ኢየሱስ አንተ ትዋሻለህ፣ ስለ አንተ እኔ የማውቀው እኔ ነኝ እንደማ እንዴት ይቻላል እንደሱ ከራሴ አንዳች ማድረግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴን ቅን ነው ሌላኛው ፍቃድ እንጂ ፍቃድን አልሻም እና እኔ ስለኔ ስለ ራሴ መሰከር አይደለም። በሉቃስ ወንጌል 18 ቁጥር 18 ላይ አንዱ ቸርመ ምርሆ ያለው ኢየሱስ የምን የዘላለምን ህይወት ሆር ዘንድ ምን መልካም ነገር ላድርግ ባለው ጊዜ ኢየሱስ ስለምን ቸር ትለኛለህ ብሎ ተቆጣ ከአንዱ ከእግዚአብሔር ዛሬ እንሻላ አሳጥራለሁ። ከዚህ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ይሰናል። ታዲያ ከአንዱ ከእግዚአብሔር በቀር ቸር ማንም ከሌለ ኢየሱስን ቸር ብሎ ማለት ይሄ ምንድነው? ይሄ ምንድነው? ታዲያ ኢየሱስን ማስተባበል ነው። ኢየሱስን አይ፣ አንተ የምትናገሩ ሀሰት ነው፣ ስለ አንተ የምናውቀው እኛን እንደማለት። ቀጠልና በሌላ ቦታ ላይም ብዙ ኢየሱስ ብዙ ነገሮችን ተናግሯል። ለምሳሌ ከቢታንያ ስመለሱ ኢየሱስን ርቦት ነበር። ከቢታንያ እርዳታ ነው ሰው የሚያስፈልግ እርዳታ ረጋቤ መጀመሪያ ከዛ በቃ እናንተ የሚታያቸው ብቻ የስድስት ሺህ ሰው እዚህ ቲክቶክ ላይ የተመለከተ እኔ በጣም ያዘንኩት በጣም ያዘንኩት በጣም ያዘንኩት ምክንያት ለምን እኔን አታረጉኝም እኔ ጤነኛዋን ለምን አታረጉኝም እኔ ስለማልኩ ነው ለምን እናትዬ የፈለገ መጥቶ እኔ ጋር ነው ስለ ሃይማኖት ስለማንነት ሰው መናገር አይችልም ምክንያቱም እኔ ያዝኩት አምላክ ስላለኝ ይሄ ጥሩ አይደለም እሱ ብቻ አይደለም እንዳታበጣበጠ እንዳታበጣበጠ ነገ እንዳሰድባችሁ። ያ እነዚህ ኦሮሞዎች የራሷን የራሷን የራሷን ዘር ያዋረደች አንደኛ ልጅቷ ወድ አይደለም። ችግር አለ፣ ችግር አለ። ኢንሻአላህ፣ ደስ ይለኛል እኔ ብትለወጥ። ስለ እውነት ነው የምላችሁ። ሰላም እረፍት ብታገኝ ደስ ይለኛል። ምክንያቱም ችግር አለ። እናንተ የማታውቁት እኔ የማውቀው ችግር አለ። ለማንም የማትናገረው ለእኔ ነገረችኝ። ችግር አለ። ያ ሚድ ነው ደግሞ ቀስ በቀስ ነው። ያ ወይ ማረፍ አለባት ልጅቷ። አሁን ደግሞ በዚህ ሊሰማት ይችላሉ። ለምን ለምን ዝናሽ እንዴት ነሽ? ለምን ደግሞ ሙስሊም ሆንሽ ብለው። እባካችሁ እኔ አንድ ነገር ልንገራችሁ፣ አይደለ ብዙ የሚያቀላል ነገር አለ። ሁላችንም ግን የምትሰሩትን ሰው እወቁ። እኔ ያሁላ ስትወርድብኝ ዝም ያልኳት እኛው ስለማቅ እሱ አይደለችም። ሳያስፈልጋታል። ትክክል አጠገቡ በጣም ሳያስፈልጋታል። ነጭ እንደሆነ ዶንኬ ጭንቀት አይፈልግም። ወይ ሄደሽ ቴራፒ አርጌ ነው የሚልሽ ወይ ምናምን ነው። አትስደቧት፣ በቃ አትስደቧት። ካልሰደባችሁ አትሰደባችሁ። እኔ ትሰዱኛለ እናንተ። እኔ ልንገራችሁ፣ አንዳንዴ ኢትዮጵያ የማትመስሉኝ ልሽ። እህቴ አቤት ያንቺስ ልፋት፣ አቤት ያንቺ ድካም እረፍት የሌለበት ሁሌ መንከራተት ከእናት ሀገርሽ ወጥተሽ ተሰደሻል። የምዬን ጎጆ ላሙቀው ብለሻል። አንገትሽ ተጣሞ ወገብሽ ተሰብሮ ማንነትሽ ጠፍቶ ውበትሽም ረግፎ ትሰሪያለሽ ሁሌ ሌት ተቀን ጧት ማታ ለምዬ፣ ለአባዬ፣ ለወንድም፣ ለጋሼ፣ ለእህቴ፣ ለልጄ እንዲሁ ለወገኔ ለሀገሬ ብለሽ ትሰሪያለሽ ሁሌ አንገትሽ ወገብሽ አካልሽ ተጣሞ ልስራ አስኪ ልድከም ቢፈስ እንኳን ላቤ ብለሽ ተነስተሻል። መስዋዕት ሆነሻል። ምንም ሳይበግርሽ በሰው ሀገር ሆነሽ ተሰድበሽ፣ ተገርፈሽ ግልምጫንም ችለሽ ዱላና መከራ ሁሉን አስተናግደሽ ያ ሁሉ መከራ ችለሽም ታግሰሽ የላብሽን ዋጋ ከአንቺ ከነፍስያ እምዬን አባዬን ወገን አስቀድመሽ የደከምሽበትን ሀገር ትልክ ያለሽ መች በዚህ አብቅቶ መች በዚህ አብቅቶ ሀገሬን ላስጠብቅ መብቴንም ላስከብር ድምፄንም ላሰማ ብለሽ ተነስተሻል። ለኢስላም ወገብሽ አካልሽን ይዘሻል። አንድም ሳይበግርሽ አንድም ሳይበግርሽ ለዲኔ ብለሽ ተነስተሻል። ኢስላምን ረተሻል። ሌት ተቀን ደክመሻል፣ ለፍተሻል፣ ወጥተሻል፣ ወርደሻል። ስለ ዲኔ ብለሽ ስለ ኢስላም ብለሽ ኖረሻል እህቴ ለአንቺ ስምም የለሽ፣ ለአንቺ ስምም የለሽ፣ ማንስ ብዬ ልጥራሽ? ከየትኛውም ቀድመሽ ፈጥነሽ ትደርሻለሽ፣ ለመስጂድ መድረሳ፣ ለየቲም ህመምተኛ። በተጠራሽ ቦታ አንቺ ሁሌ ያለሽ፣ መስጂድ አሰርተሽ መድረሳ አስገንብተሽ፣ ኢስላምሽን እንጂ ሌላ ምን አንቺ አለሽ? አረብ ሀገር ብለው አንቺን የሚወርፉ፣ አረብ ሀገር ብለው አንቺን የሚንቁ፣ አንቺን የሚወርፉ ያምጡ ያምጡ ተወዳዳሪ ከዓለም ከጥግ እስከዚህ ካሉበት ከወዲያ ለህቴ የሚሆን አለ እንዴ እንዲያ አንቺን የሚንቁ አንቺን የሚኮንኑ አንችን የሚወርፉ የአረብ ሀገር ሴት ብለው የሚያጥላሉ ይኖራል። ያምጡ እስቲ ምርጥ ተወዳዳሪ አውሮፓ ይዚያ ካለ እንደነዚህ እውነቱን እንመስክር ሀቅንም እናውራ በሉ እንናገር በእውነት እንመስክር የእውነት ሱመያ በጽናት የሚታገል በሳውዲ በዱባይ በኳተር በሊብናን በየመን ሶሪያ በመስር በሊብናን እንዲሁም በኦማን ችግርን ተጋፋጭ ለዲኑ የሚታገል የእውነት ሱመያ ጽናትን ጽናትን የሚያሳይ የእውነት ሱመያ የሀቅ ባንዲራ ማን አለ እንዳንቺ እህቴ? አለሽ በሁሉም ቦታ። አላህ ይጠብቅሽ ጠዋት አላህ ይጠብቅሽ ጠዋት ሆነ ማታ አላህ ይጠብቅሽ ጠዋት ሆነ ማታ አንቺ ሁሌ አንደኛ ነሽ በተጠራሽ ቦታ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስበህ ህመም ጸንቶ ያልጋ ብክፉኛ አንተን ለማናደር ብዬ ነው የምሰብረው። ሰብረዋለሁ፣ አዎ ይህን ጀበና። ጀበናውን ጠልቼ ሳይሆን አንተን ለማናደር ብቻ ይህን ጀበና ሰብረዋለሁ። አንድ ይኸው እስከ አስር ቁጥር ሁለት ስማ